ሰላም ቤተሰቦቻችን፣ የዕለተ አሙስ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎች ጋር ነድ እና ተስፋዬ ነኝ። አብራችሁን ቆዩ። ብዙ ቅዱስ አቡነ ማቴያስ ፓትሪያሊክ የተሰማቸውን የአዘን መልእክት አስተላለፉ። እንደሚከተለው ይቀርባል። መስከረማ 1 ቀን 2018 ዓ ም ከእጧቱ 1 ሰ 45 ደቂቃ በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ከተማ በምትገኘው የደብረገነት ቅድስት ማርያም ቤተ ክርስቲያን አመታዊ የቅድስ ድንግል ማርያም ክብረ በአልም በማክበር ና አዲስ እየተሰራ ያለው ህንፃ ቤተ ክርስቲያን ላይ የነበሩ ወገኖቻችን የህንፃ ቤተ ክርስቲያኑ እርብራብ ተደርምሶ ህይወታቸው በማለፉና የአካባቢት በመድረሱ የቅዱስ ጽፈቤት ጽፈት ቤት የተሰማውን ጥልቅ ሐዘንም ገልጿል። ምንም እንኳን የምንወዳቸው የመንፈስ ቅዱሶቻችን ባልተጠበቀ ሁኔታ በስጋ ከኛ ጋር መለየታቸው የሚያስደነግጥና የሚያዝን ቢሆንም ከሞተ ስጋ አስቀድመው በሚኖሩት ሕይወት አለምልናቸውን ለእግዚአብሔር ዙፋን አድርገው በቤቱ የኖሩ ሁሉ በስጋቸው ቢሞቱም ሁለተኛው ሞት በእርሱ ላይ ሥልጣን እንደሌለው ስናስብ እንጽናናለን በማለት በመሆኑም በቤተ መቅደሱ እያመለኩ የእመቤታችን የቅድስት ድንግል ማርያም በዓለ ነሲት በረከት እያከበሩ ባሉበት በደረሰው ድንገተኛ አደጋ ከመካከላችን ያጣናቸው ወገኖቻችን ቅዱስ ዮሐንስ በራእይ እንደተናገረው ከድካማቸው አርፈው ከርሱ ጋር ለዘላለም የሚነኩስ መሆናቸው ያለ ጥርጥር እናምናለን። በመጨረሻም ባደገው ምክንያት ለሞቱ ወገኖቻችን እግዚአብሔር አምላክ ረፍተ ነፍስ እንዲሰጣቸውና ለቤተሰቦቻቸው ሁሉ መጽናናቱን እንዲያድላቸውና ከላይ ጉዳት ለደረሰባቸው ወገኖቻችን ፍጹም ፈውስ ሰጥቶ ወደ ተሟላ ጤንነታቸው እንዲመልሳቸው እንመኛለን ሲሉ ገልጸዋል። አያይዘውም ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የመስገየው ዝናብ መድኃኔዓለም ገዳም የበላይ ኃላፊ ብፁዕ አቡነ ማቴዎስ የመገናኛ ብዙሃን ስርጭት አገልግሎት ድርጅትና የአፋን ኦሮሞ መገናኛ ብዙሃን ቴሌቪዥን ማሰራጠር ድርጅት የበላይ ኃላፊ የምስራቅና የሰሜን አፍሪካ ሀጉረ ስብከት ሊቀ ጳጳስ ብፁ አቡነ ሪያቆስ ያቆስ የአዲስ አበባና የሀዲያ ስልጤ ሀጉረ ስብከት ሊቀ ጳጳስ ብፁ አቡነ ሩፋኤል የጋምቤላ ክልልና የደቡብ ሱዳን የቢሻንጉል ክልል የምራብ ወለጋ የምስራቅ ወለጋ የሆሮር ጉዱል ወለጋና የቄለም ወለጋ ሀጉረ ስብከት ሊቀ ጳጳስ ብፁ አቡነ ጎርጎሪዮስ የምስራሻ ሀገረ ስብከት ሊቀ ጳጳስ የዘዋ ያመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር መንፈሳዊ የኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ ቋሚ አባል ብፁዕ አቡነ ፊልጶስ የቅዱስ ስላሴ ዩኒቨርሲቲ ፕሬዚዳንትና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከ ጸዲቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ የሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ጢሞቴዎስ የከንባታ ሀላባ ጠንባሮ የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማ የጌዲዮ ኮሬና ቡርጅ ሀገ የነገረ ስብከት ሊቀጳጳስ ና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤልያስ የጋሞና አካባቢው ጎፋ ባስኬቶ ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ኒቆዲሞስ የምስራቅ ሀረርጌ ሀገረ ስብከት ሊቀጳጳስ ና የቅዱስ ሲኖዶስ አባል ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀጳጳስ የኢትዮጵያ ሃይማኖት ጉባኤን ጨምሮ በአራርቲ ደብረገነት ቅድስተ ማርያም ለግንባታ የተሰራው ረብር እንጨት ተደርምሶ ህይወታቸውን ባጡና ጉዳት በደረሰባቸው ወገኖቻችን የተሰማቸውን ጥልቅ ሀዘን ገልጸው ለ ቤተሰቦቻቸው ና ለመላው ኢትዮጵያዊ መጽናናት እንመኛለን አይደለም ብለዋል። ሚዲያችንን ንቁ ሚዲያ በአደጋው ምክንያት ህይወታቸውን በአጡ ምእመናን እረፍት የተሰማውን ጥልቅ ሀዘንም ገልጿል። የግሸን ደብረ ከርቤ ዓመታዊ የንግሥ በዓል ያለምንም ጸጥታ ችግር መጠናቀቁ ተገለጸ። እንደሚከተለው ይቀርባል።

ሁንዴሳ ጎሴ ስርዓተ ቀብር በትናንት ነው ተፈጸመ። እንደሚከተለው ይቀርባል። በመንበረ ፓትርያርክ የጠቅላይ ቤተ ክህነት ከአስተዳደር መምሪያ ጀምሮ በተለያዩ ከፍተኛ የስራ ምርሮች ለረጅም ዓመታት ከቤተ ክርስቲያን ሲያገለግሉ የቆዩ መጋቢ ስርአት ሁንዴሳ ጎሴ ስርዓተ ቀብር በብፁዕ አቡነ ሰሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀጉረ ስብከት ሊቀጳጳስ ብፁዕ አቡነ ህርያቆስ የአዲስ አበባ ናሃዲያ ስልጤ ሀጉረ ስብከት ሊቀጳጳስ ብፁዓን አበው ሊቀጳጳሳት ሊቀ ትግዋን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የጠቅላይ ቤተ ክህነት የልዩ ልዩ የመምሪያው ኃላፊዎችና ሰራት ሰራተኞች ቤተሰቦቻቸው በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራልም ተፈጽሟል መጋቢ ስርዓት ሁንዴሳ ጎሴ ከአባታቸው ከአቶ ጎሴ የዋጮ ና ከእናታቸው ከወይዘሮ መሳይቱ አመያ በ1961 ዓ ምት በቀድሞው አጠራር ወለጋ ክፍለ ሀገር ጋምቢ አውራጃ በአሬ ወረዳ አሬ ከተማ ልዩ ቦታ ቅድስት ማርያም አካባቢ የተወለዱ ሲሆን ጥቅምት አንድ ቀን 1986 ዓ ም ጀምሮ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተቀጥረው እስከ ጥቅምት 30 ቀን 1992 ዓ ም ድረስ በተለያዩ የስራ ዘርፎች ማገልገላቸውን በህይወት ታሪካቸው ላይም ተገልጿል። በስርዓተ ቀብሩ መርሃ ግብር ብፁዕ አቡነ ፊሊጶስ የደቡብ ኦሞና ሪዞኖች ሀገረ ስብከት ሊቀ ጳጳስም የቅዱስ ሥላሴ ዩኒቨርሲቲ ፕሬዝዳንት ትምህርተ ወንጌልም ሰጥተዋል። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መጋቢ ስርዓት ሁንዴሳ ጎሴን በአገልግሎት ዘመናቸው ቤተክርስቲያንን በትጋት ማገልገላቸውን ገልጸው እግዚአብሔር እስኪጠራቸው በጎ ስራቸውን ሲሰሩ የቆዩ አባት ናቸውም ብለዋል። መጋቢ ስርዓት ሁንዴሳ ጎሴ በ57 ዓመታቸው ከዚህ ዓለም ድካ ማረፋቸው ም ገልጸዋል መጋቢ ስርአት ሁንዴሳ ጎሴ ከባለቤታቸው ከወይዘሮ ጠጅቱ ሀይሉ ኡርጋ ጋር ትዳር መስርተው ሁለት ወንዶችና ስድስት ሴት ልጆችን የወለዱ ሲሆን ልጆቻቸው የሚያስፈልጓቸውን እያሟሉ አስተምረው ለወግ ለማድረግ በማብቃት ስምንት የልጅ ልጅ አይተዋልም ብለዋል በሰገን ዙሪያ ወረዳ ቤተ ክህነት የአቅም ግንባታና ስልጠና ተሰጠ ተጨማሪ አለ። በጋሞና አካባቢ ዞኖች ሀገረ ስብከት ስር በሚገኘው ሰገን ዙሪያ ወረዳ ቤተ ክህነት ስር ለሚገኙ አብያተ ክርስቲያናት የሰበካ ጉባኤ አባላት በቅር ዝግጅትና ሪፖርት አቀራረብ ዙሪያ የአቅም ግንባታ ስልጠናም ተሰጥቷል። ስልጠናው የተሰጠው ለአጥቢያ ቤተ ክርስቲያናት የሰበካ ጉባኤ ሰብሳቢዎች፣ ምክትል ሰብሳቢዎች፣ ጸሐፊዎችና ቁጥጥሮች ሲሆን ትምህርቱን በሰፊ ሁኔታ ያቀረቡት መምህር ተሻለ ጥለው እንደሆኑም ተናግረዋል። ስልጠናው የሰበካ ጉባኤ አባላት የቅር ስራቸውን በአግባቡ እንዲያከናውኑና ሪፖርትን አቀራረባቸውን እንዲያሻሽሉ ያለ ለመነው ነው ሲሉም አክለው ተናግረዋል። የወረዳው ቤተ ክህነት ዋና ስራ አስኪያጅ ቀሲስ በፍቃዱ ወልዱ በሰጡት ተጨማሪ ማብራሪያ የሰበካ ጉባኤ አባላት በትኩረት ሊሰሩባቸው የሚገቡ ሁለቱ ዋና ምክንያቶችን አንስተው የህንጻ ስላሴ ግንባታ ስራ የሰበካ ጉባኤ አባላት ከአጥቢያቸው ከሚገኙ ምዕመናንና ከትምህርት ክፍሉ ጋር በመተባበር በአጥቢያ ቤተ ክርስቲያን እየተከናወነ ያለውን የህንጻ ስላሴ ግንባታ ስራ በንቃት እንዲሰሩበትም አሳስበዋል። ካህናትና ንስሐ ልጆቻቸው ጋር ያላቸውን ግንኙነት እንዲከታተሉና እንዲያጠናክሩም አክለው ተናግረዋል ተገልጿል። በዚህም ካህናቱ እንደ ኖላዊ እረኛ ሆኖ ምእመናን የሚጠብቁበትና የሚከታተሉበት መንገድ ሰበካ ጉባኤው እንዲያመቻችና እንዲደግፍም አቅጣጫ አስቀምጠዋል። ከአጥቢያ የመጡ የሰበካ ጉባኤ አባላት በአመታዊ እቅድ ዝግጅትና ሪፖርት አቀራረብ ዙሪያ ሰፋ ያለ ሀሳብ ካነሱ በኋላ አመታዊ እቅድ በየሩብ አመቱ በየወረዳ ቤተክህነት ደረጃ እየተገመገመ ያልተሰሩ ስራዎች በመለየት ለቀጣይ ስራዎች አቅጣጫ እንዲያዙበት በጋራ ስምምነት ተደርጎ የመርሃ ግብሩ ፍጻሜም ሆኗል። በወለጋ የተዘጉ አብያተ ክርስቲያናት እየተከፈቱ መሆኑን የቀለም ወለጋ ሀገረ ስብከት ህዝብ ግንኙነት ክፍል ገለጸ። ተጨማሪ ያለን ብፁዕ አቡነ ሩፋኤል የቀለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆሮ ጉዱሩ ወለጋ፣ የቢሻንጉል ጉምዝ አሶሳ፣ የጋምቤላ ክልልና የደቡብ ሱዳን ሀገረ ስብከት ሊቀጳጳሱ፣ የቅዱስ ሲኖዶስ አባል፣ የሰላምና የልማት አምባሳደር፣ የሃይማኖት ተቋማት ጉባኤ ሰብሳቢ የሚመራው ልዑክ የመስቀል ደመራ በዓልን በጋምቤላ ሀገረ ስብከት አክብሮ መስከረም 17 ቀን 2018 ዓ ም እስከ መስከረም 21 ቀን 2018 ዓ ም ድረስ በቄለሞለጋ በቀለሞለጋ ሀገረ ስብከት በአንፋል ወረዳ ስር በሚተዳደሩ አብያተ ክርስቲያናት በሙጊ ሚካኤል፣ በሸበል ሚካኤል፣ በዶላ ማርያም፣ በሙጊ መዳን ያለም፣ በሙጊ ዮሐንስ፣ በአሸ ዮሐንስ፣ በሱዲ በሱዲ ስላሴ፣ በአጃባራ፣ በአለወልድ፣ በማጣ ማርያምና በታቦተ ማርያም ሐዋርያዊ ጉዞ በማድረግ አራት የተዘጉ አብያተ ክርስቲያናትን በማስከፈት ለውስጡ አገልግሎት የሚሆኑ ንዋየ ቅድሳትን በመስጠትና ለአገልግሎት ብቁ የሆኑ ዲያቆናትንና ቀሳውስት በመሾም አገልግሎት እንዲጀመርም አድርጓል። በተጨማሪም የአዋገላን ቅድስት ማርያም ቤተ ክርስቲያን ህንጻ ግንባ አጠናቆ ብፁነታቸው ባርኮ አገልግሎት እንዲጀምር ያደረገ ሲሆን ለሱዲ ቅዱስ ስላሴ ቤተክርስቲያን እድሳት የሚሆን የግድግዳ ቆርቆሮ፣ ቀለም እንዲሁን የምንጣፍ ልገሳም አድርጓል። በትናንት ነውሎትም የብዙ ማርያም አመታዊ በዓል በዶራ ማርያም በመገኘት ብጹነታቸው ትምህርት ወንጌል የሰጡት ሲሆን ስምንት መናፍቃን ተጠምቀው የስላሴ ልጅነትም አግኝተዋል። በመጨረሻም ከዚህ በፊት ያደረገ እንደነበረው ብጹነታቸው ከመንፈስ ቅዱሶቻቸው አስተባብረው ከሰበሰቡት በጎስጦታ ለወላጅ አልባ ህጻናት የትምህርት መረጃ ምግባትም ለግሰዋል።